የኢትዮጵያና የኤርትራ ግጭት መንስኤና መፍትሄ ድርሰት ዶክተር ደጃዝማች ዘውዴ ገብረስላሴ አዲስ አበባ ዩኒቨርሲቲ ፕሬስ የኢጣሊያ ግዛቷን በበለጠ ለማስፋፋት በማቀሏ ሰበባ ሰበብ እየፈጠረች ተጨማሪ መሬት በኃይል ለመያዝ ታመቻች ነበር። ኮራዶ ዞሊ ደጋግሜ በጠቀስኩት መጽሐፋቸው ላይ ከኢትዮጵያ ወደ ኢጣሊያ ቅኝ ግዛት የሆነው ደንከል መሬት አምስት ሺህ ዘራፊዎች በጥር ወር እንደ አውሮፓውያን አቆጣጠር በ1929 ዓመተ ምህረት ወይም በ1921 ዓመተ ምህረት ስለገቡ ዘራፊዎቹን ለመቋቋምና ወሰኑን ለመጠበቅ የውሃ ቦታዎችንና የመገናኛ መንገዶችን በኃይል እንዲይዝ የአካለ ጉዛይ አውራጃ ገዢ መታዘዙን ይገልጻሉ። ቀጥሎም በደቡብ ወሰን ሚያዝያ 18 ቀን 1921 ዓ ም ከኢትዮጵያ ግዛት ርቄ ከተባለው የወሎ ወረዳ የኤሪትራን ወሰን ተሻግረው በአዋሽ ቆላ ወደሚገኘው የደንከል ግጦሽ መሬት የመጡት በኃይል ተመጥተው ሁለት ሺህ ያህል ከብቶች መማረካቸውን ገልጸው እንደ አውሮፓውያን አቆጣጠር በ1908 ዓ ም በተደረገው ስምምነት መሠረት ወሰኑን ለማስተካከልና ጸጥታን ለማስከበር በጥር ወር መጀመሪያዎቹ ቀናት በ1921 ዓ ም በቀረበው ካርታ ላይ የተመለከቱት ቦታዎች እንደተያዙና የኢትዮጵያ መንግሥትም እንዲያውቀው መደረጉን ጭምር ይጠቅሳል። በደርግ ዘመን አሰብና አካባቢውን ጨምሮ የደንከሉ ወይም ያፋሩ ክፍል ከኤሪትራ ተነጥሎ ራስ ገዝ ተብሎ ተለይቶ ነበር። የደርግ ሥልጣን ተወግዶ የኤሪትራ ሕዝብ ነፃነት ግንባር ኢፒኤልኤፍ ወይም ሻቢያ ግንቦት 16 ቀን 1983 ዓ ም አስመራን ከያዘ በኋላ አሰብንም ጠቅልሎ ከኤሪትራ ጋር እንደገና ሲቀላቅለው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር ወይም የኢህአዴግ መንግስት ደገፈው አጸደቀለትም። የአፋር ሕዝብ ግን መከፋፈልና መነጣጠል ሳይሆን ምርጫው ብሔራዊ አንድነቱን በኢትዮጵያ ስር ማስከበር መሆኑን የአፋር ሽማግሌዎች በፌዴሬሽን ዘመን በ1954 ዓ.ም በጢኦ ከተማ ባካሄዱት ስብሰባና በ1969 ዓመተ ምህረት በገዋን ከተማ በተካሄደው የመላው የአፋር ህዝብ ጉባኤ በተደጋጋሚ አረጋግጠዋል። በደርግ ዘመን ተወካዮቹን ከመምረጥ መስረቶት የነበረው የአሰብ ራስ ገጽ ሸንጎ ኤሪትራ በ1983 ዓመተ ምህረት አሰብን ስትይዝ በመፍረሱ የራስ ገዝነት መብት በእንጭጩ በመጨናገፉ በአፋር ብሔራዊ ክልል ሲንቀሳቀሱ የነበሩ አምስት የአፋር ፖለቲካ ድርጅቶች ውህደት ፈጥረው ያቋቋሙት የአፋር ብሔር አርነት ንቅናቄ አብአን ከመጋቢት 26 ቀን እስከ መጋቢት 30 ቀን 1993 ዓ ም ጉያህ ላይ ባደረገው ሦስተኛ መደበኛ ጉባኤ ኢትዮጵያዊነቱን እንደገና በማረጋገጥ አቋሙን እንደሚከተለው ገልጿል። ሻቢያ በቀይ ባህር ዳርቻ የሚገኘው የአፋር ሕዝብ በኃይል ኤሪትራዊነቱን እንዲቀበል ለማስገደድና ለማንበርከክ በአፋር ሲቪሎች ላይ አረመኔያዊ ጭፍጨፋ በግብ ማካሄዱ ሕልውና ካገኘበት ጊዜ ጀምሮ በሰፊው የተያያዘውና የቆየ ተግባሩ ነው። ከኢትዮ ኤሪትራ ጦርነት በኋላም ሻቢያ በኢትዮጵያ መሬት ዘልቆ በመግባት አፋሩን ማጥቃቱን ቀጠለ። ለዚህ ጭፍጨፋ አይነተኛ ምሳሌ የሚሆነው የሻቢያ ኮማንዶና ቃኞች ጣሊያን አሰመረልን የሚሉትን ድንበር በመጣስና በኢትዮጵያ መሬት ዘልቀው በመግባት በኤልዳ አር ወረዳ በዳቡ ቀበሌ በሚኖሩ አፋሮች ላይ ያካሄዱት ተደጋጋሚ ጭፍጨፋ ነበር። የጭፍጨፋው ዓላማም የቀይ ባህር አፋሮችን ብቻ ሳይሆን ኢትዮጵያውያን አፋሮችም ኢትዮጵያዊነትን ርግፍ አድርገው በመተው ኤሪትራዊነትን በግፍ እንዲቀበሉ ማንበርከክ ነው። በዚህ ቀበሌ ከግንቦት 1990 ዓ.ም ጀምሮ የሻዕቢያ አረመኔያዊ ጭፍጨፋ ሰለባ የሆኑት የአፋር ሲቪሎች ቁጥር 69 ደርሷል። በተለይም በኢትዮጵያና በኤሪትራ መንግሥታት ባልጀርስ በተፈረመው ስምምነት መሰረት የተባበሩት መንግስታት ሰላም አስከባሪ ኃይሎች በተመደበላቸው የሰላም ቀጠና ከሰፈሩ በኋላም የካቲት 1993 ዓመተ ምህረት በዳቡ ቀበሌ ነዋሪ በሆነውና ሐሰን መሐመድ የሚባል ሰላማዊ ወጣትን የሻቢያ ኮማንዶች በአርባ ጥይት በመምታት ያካሂዱት ግፍ የጥቃት ጉዳዩን ይበልጥ አሳሳቢ ያደርገዋል። ስለዚህ ሻቢያ ከሰብአዊነት ውጭ በአፋሮች ላይ የሚያካሂደውን አረመኔያዊ ጭፍጨፋ የዓለም አቀፉ ኅብረተሰብ እንዲያወግዝ እየጠየቀ የኢትዮጵያ መንግስትም ዜጎቹ በሆኑት ሰላማዊ አፋሮች ላይ የሚካሄደውን ተደጋጋሚ ጭፍጨፋ በዝምታ ሳይመለከት አፋጣኝ ከለላ ለሰላማዊ ዜጎች እንዲሰጥ ጉባኤው አጥብቆ ተማጽቷል። ዛሬ የአፋር ህዝብ ጠላቶች የሚባሉ ኃይሎች የአፋር ጠላት እንዲሆኑ ያደረጋቸው በርካታ ምክንያቶች እንዳሉ የሚክድ ያለ አይመስልንም። የአፋርን መሬት ለራሳቸው ኢኮኖሚያዊና ስትራቴጂካዊ ጠቀሜታ ለማዋል ካላቸው ዓላማ ባሻገር ማለታችን ነው። ከብዙዎቹ አንዱ አፋሮች ለኢትዮጵያዊነት ያላቸው ጽኑ አቋም ጊዜና ሁኔታ ሳይሽረው ለኢትዮጵያን ድንነት ብሔረሰቡ ያለው ቋሚ ጥብቅናና ሟችነት ነው። ሆኖም ግን የአፋር ህዝብ ጥያቄና ችግር በኢትዮጵያ መንግስታትና የፖለቲካ ድርጅቶች ዘንድ ተገቢ ትኩረት ያገኘበት ጊዜ የለም። ተገቢ ትኩረት አለማግኘት ብቻ ሳይሆን አንዳንድ ኢትዮጵያውያን ወገኖች ከኢትዮጵያ ጥላቶች ጋር በቀጥታም ሆነ በተዘዋዋሪ በመሰለፍ ሲያዳክሙት የኢትዮጵያን ህልውናና ብሔራዊ ጥቅም ከማጠናከር በስተቀር ፍጹም የማይጻረር ጥያቄውን ሲያጠቁ ይስተዋላል። የኢትዮጵያ ህልውና ወይም አንድነቷ ለአደጋ በተጋለጡበት በማንኛውም የታሪክ አጋጣሚ የኢትዮጵያንና ኢትዮጵያዊነትን ከርቶ የማያውቀውና ቀዳሚ መስዋዕትነት ከፋ የሆነው በማንኛውም የሰላምና የደስታ ወቅት በሀገሪቱ መሰረታዊ መብት ተከብሮለት የማያውቀው የአፋር ህዝብ ዛሬም ከኢትዮጵያ ጠላቶች ጋር ፈታኝ ትንቅንቅ በማካሄድ ላይ ይገኛል። ታዲያ ይህ ህዝብ ከኢትዮጵያውያን ወገኖች የሚጠበቀው ሁለገብ ድጋፍ እጅግ በጣም ከፍተኛ ነው። ከኢትዮጵያዊነቱ የሚያኮራውና የሚመጋው ህልውናውን ከኢትዮጵያ ህልውና ለይቶ የማያየው ዛሬም በኢትዮጵያዊነቱ አቋሙ በኢትዮጵያ ጠላቶች ተነጥሎ የሚጨፈጨፈው የአፋር ህዝብ የወገን ያለህ እያለ ኢትዮጵያውያን ወገኖቹን ይጣራል በመሆኑ የኢትዮጵያ ህዝብ ለዚህ ኢትዮጵያዊ ህዝብ ከይስሙላ ድጋፍ ባሻገር ከተለመደው ያዘኔታ ከንፈር መምጠጥና በአፋሮች አማካኝነት ሀገራችን የባህር ጠረፍ ባለቤት እንድትሆን ካለን በጎ ምኞት የዘለቀ ትርጉም ያለው ሁለገብ ድጋፍ ሊያደርጉለትና በተግባር ከጎኑ እንዲቆሙ ጉባኤው ጥሪ ያቀርብላችኋል። ይህ አስተያየት በኤሪትራ የሚገኙት የአፋር ተወላጆች የሚጋሩት ከሆነ የኢትዮጵያ የራሷ የሆነ የባህር በር ከማጣቷ ጋር ተዳምሮ ዘላቂ ሰላም እንዳይሰፍን የሚያደርግ በመሆኑ እጅግ አሳሳቢ ነው።